እንዳትሳሳት ልትፈትንንክ ነው እያልኩ ነው። ብሩኬ ያዳመጠልኩሽ አንቺ እያዳመጠሽ ነው፣ እያዳመጠሽ ነው አይሳሳትም። ኮመንት ጻፉ፣ ኮመንት ጻፉ። አዎ በኮሜንት አግዙኝ ብለዋል እኮ እየሰማች ነው። አዎ ስሚኝማሽ፣ ልንገርሽ፣ ምን እንደምን ነው የምንሰቅለሽ። ብሩኬ ማለት ነው። ምን ላወራ ነበረ ጠፋብኝ። ሰይጠፋብሽ ሌላው አውሩ። ሌላ ስህተት እንዳሰራ ሌላ ነገር እኔ ብያለሁ።

ወሰደ ወሰደ ሃይሜን ወሰደ እየተባለ ሃይማኖት ማለት በዚህ በአጭር ጊዜ በአንድ ሳምንት ነው የምታፈቅረው?

አሁ ቡቡ እንደው መብራት ቡቡ አያደርግም አለ እኮ ለዛች ለዛች ምን አግሽ አለቆቹ ብዬሽ አስረዳሽ፣ እያንዳንዱን እኔ ያለ ይሄን ነገር ባላመጣ ኖሮ አንቺ እስከ መቼ ምን እናንቺ እንትናንልም ነበረ። እኔ አሁን ነው እኔ እናንተ ድራማ ያልገባ የሆነ ነገር ያልገባችሁ ሰዎች አለ ዛሬ እኮ ሃይሚ ሁለት መቶ ሀምሳ ስለገባ ለብሩኬ ሰዓት ስጦታ ሰጥታለች እያሉ ነው። ያንን ሰዓት ማነው ያመጣው ነው

ጅራፉ የሰጠው የወንድ ሰዓት ነው። ሰዓቱ ደግሞ ሀይሚ ለብሩኬ ሁለት መቶ አንሳ ስለገባ ብላል ስጦታ ሰጥታለች። ምናልባት ነገ እንደዛ ሊሆን ይችላል። ዛሬ ተሯሩጦ ሄደዋል አይደል? ነገ ደግሞ እንደዛ ሊሆን ይችላል። ስጦታ እየሰጡ ወይ ልትነግረብ ትችላለች፣ ወይ ልትቀጥል ትችላለች። እንደ ፕራንክ እያረገች ነው። ተው፣ ፈተና ላይ ናት። እሷ ፈተና እየፈተነች ነው። አሳልፎ ሰጠኛል ወይስ አይሰጠኝም ነው። የወንድም ሆነ የሽማግሌም ሆነ እኛ አይመለከተንም፣ ግን ለፈተና ነው። እንዳትሳሳቱ ነው። እስኪ ከፈለጋችሁ ሰዓት ሰዓቱ ውሰዳችሁ እሰሩት። እሺ፣ እንኳን ሰዓት አይደለም ለምን ዳይመንድ አይሰጥም? ምን አገባን እኛ። እንዳትሳሳቱ ዝምበል እናንተ፣ ያልገባችሁ ነገር አለ። እኔ እኮ እንደዛ አይደለም የሚላችሁ ያንን ያመጣው ጅራፉ ነው። ጅራፉ ያመጣው ደግሞ ሀይሚ ለብሩኬ እንኳን ደሳለት ብላ ስጦታ የሰጠችው ሰዓቱ ነው። ያ ብሩኬ በእጁ ይዞ አለ። ድራማ አይገባችሁም እንደ እናንተ እንዴ? ቆይ አሁን አላወራም፣ አሁን አላወራም። ዝም አይነቅ ዝም አሉ።

በቃ በጸባይ ይሄዳል። እነሱ ተነጋግረው ነው ልጁና ቅዱስና ሃይማኖት ተነጋግረዋል። ተነጋግረው ይሄን እያደረጉ ያሉት በቃ ጣፋ መነጋገራቸው እና ታደ በቃ ነው። እኛ ደግሞ ጸጥ፣ ትግስት ነገር ሊኖር ይገባል። ትላንት የተናገረችው ንግግር በቂ ነው። ለኦዴዝ በቂ ነው። እግዚአብሔር ያውቃል ሁሉም ነገርና እኛ ያው በጸሎት እናግዛቸው። በቃ በኮመንት ጥሩ ጥሩ ኮሜንት በመጽሐፍ ኮሜንት ደግሞ ጥሩ ጥሩ ኮሜንት ጽፋችሁ በኮሜንት አግዙኝ ብለዋል። ኮሜንት ላይ መጥፎ ነገር ባንጽፍ የተመረጠ ነው። ምክንያቱም ዛሬ እኮ ኮሜንት ወዳዲና ነው፣ ግን እግዚአብሔርን በጣም የሚያስቀብጡ ምናምን አለ። አሁን ቲክቶክ ላይ ቅዱስን አስከፋችሁ እያሉ ሀይምን የሚሳደቡ አሉ። እንደዚህ አይደለም። ስራ ከሆነ ስራ ነው እንትን ከሆነ በቃ ሁሌ የየራሱ እየተሰጠው አክት ነው እያሳየ የሚሰራው። እና ከኛ ጥሩ መጥፎ ነገር ባይወጣው ባይወጣ እና ለጥሩ ነገር እንትን ብንል ይሻላል ብዬ ነው ማስበው። እኔ እንጃ ብቻ አላውቅም። እግዚአብሔር እግዚአብሔር ያውቃል። ይሄ የካራክተሩ ባህሪ ነው። እንግዲህ ምን ታደርጊዋለሽ? በስልክ አውርቼ ያለው አውርቼ ጨርሻለሁ። ከሷም ጋር የሆነው ግን ይገናኛሉ፣ እነሱ አንድ ይሆናሉ። ታይ አላችሁ ግን ሃይሚና ቅድስን አትስሩ ብሏል። ብሩኬንና ያቺ ገልቱን አትስሩ ብሏል። አታነባብሩ፣ እውነታቸውን እኮ ነው። አታነባብሯቸው ተናባብሩት። ዛሬ እኮ በጣም ነው ተናደዋል። ዛሬ ሚፍታ ራሱ እንዴ! ምን ነው ይሄን ያክል መጀመሪያ እራስ መጀመሪያ እነሱን ለመገናኘት ምን ስንሆን እንደነበረ እኮ የታወቀ ነው። ለእናንተ አንድ እኔ እኔ አሁን አሁን እንትና ላይ ኤልዳን ነው ማነው ስሟ? እሷ ላይም ቅዱስ ላይም እኛ ኦዲዬንስ የሚጮህ ነገር እኔ ተገቢ አይደለም ነው የምለው። ቅዱስንም ያመጣች ሃይማኖት ናት ስራልኝ ብላ ነው ተነጋግረው ነው። ብሩክም እችን ልጅ ያመጣው እንደዛ ተነጋግረው ነው። እነሱ ምን ያድርጉ? እነ ብሩክና ሃይማኖት ናቸው። ድራማው እንደዛ ነው እንዴ ይሄ ማወቅ አለባችሁ በቃ እኔ በደንብ በደንብ በደንብ ነው የገባኝ አዎ እናንተ ድራማ እያላችሁ እነሱ ግን አንድ ወር ውስጥ ይሄው እኔ ወደዚህ ሄጃለሁ አንተ ወደዚያ ሄድክ እያለች ነው ሳገ ኖ ያኛው የበፊቱማ ድራማ ከትላንትና ወዲያ ግን ዛሬ ግን ልትፈትነው ነው አሳልፎ ይሰጠኛል አይሰጠኝም ወደ ሊንዳ ይመለሳል አይመለስም እየፈተነች ነው ሀይማኖት አደገኛ ናት ጭንቅላቷ እናንተ ምን ሆናችሁ እናንተ ዝናት ኮሷልቹ ወርዳ ነው ሰት ማ ርችን አስገቧት። በኮሜንት ራሱ መልስ የሚመልሳቸው ሰዎች ብሩኬ ይረጋጋ አስገቧት፣ እንዳትረግጠን። ቅድምም እርግጠኛ ነው የገባች ቀስ በይ የምትገናኙት ከሆነ ብሩኬ ይረጋጋ። በዚህ ሰሞን መምጣት ራሱ የለበትም። እንደምን እሷን በውስጥ ማውራት ደውላ ስጠራው መሄድ በደንብ በውስጥ ሊያውራት ይችላል። በደንብ ቢያውራት ከውስጥ እየደወለ ካልዳነሳች ስልክ ቤቷ ሄዶ ያውራት። ከዛ ከቀጠረችው ሄዶ ማውራት። ዛሬ ራሱ እኮ ራሱ እኮ ቤት ሄዶ ነው እኮ። ስልክ አላነሳች። ስልክ አይ ብላለች። ስልክ ዘጋለሁ ብላለች። ረግጣ አንቺ ረግጠሽ ነው አሉ። አንቺ እርጋጭ ነሽ እንዴ?